ሰላም ሰላም፣ ያስኒ ቤተሰቦች በእያላችሁበት ፈጣሪ ሰላም ድረሳችሁ። ያልኩኝ ለቤት የአዲስ የሆናችሁ ቤተሰቡ ኖላለሁ። እንግዲህ ትላንትና በሀይሚና በሚኪ ዙሪያ የሰራሁትን መጥታችሁ ሀሳብ ሰጥታችኋል። ጥሩ ነው፣ ደስ ይላል። ግን ስድቡ ምን አስፈለገ? የሰው ልጅ ስድብ አይሰብረውም፣ በተለይ እኔን ስድብ አይሰብረኝም እና ኬት የመጣሽ ነው የምትሉኝ፣ ይሄ አዲሱ ቤቴ ነው። መቼስ ከዚህ በፊት አላቃትም አስኔቃቂዋ የምትባል አላቅም ምትሉ እህቶቼ ካላችሁ እንግዲህ እናንተ ናችሁ ሚዲያው ማያውቃችሁ ማለት ነው። እና ኬት ነው የመጣሽ ምናምን ስድብ ምን መጣው? የሀይሜ ደጋፊዎች ማለት ነው። እኔ ትክክል ነገር ነው የተናገርኩኝ። በቃ ወንድ ልጅ መከበር አለበት። ሌላ ወንድ ቴዲ የሚባል ልጅ ይዛ መጣች። ደሙን አፈላችሁ ጥሏት ሄደ ማለት ነው። ዘና ብሎ ደምንድን ነው የምትንጫጩ? ተረጋጉ እና እኔን መስ ደምናስፈልገን ትክክለኛው ነገር ነው የተናገርኩኝ። መከባበር አለባችሁ። ከሌሎች ትምህርት መውሰድ አለባችሁ። እናንተ ስርዓት ያላችሁ ልጆች ናችሁ። ሌላ ሰው በህይወታችሁ አታስገቡ። ይህ ፍቅር ነው። ፍቅር ከሆነ እሪል ነገር አድርጉት። ብሩክ የምታፈቅራት ከሆነ የእውነቱን አፈቅርሻለሁ ብለህ ንገራት። ሴት ልጅ አፈቅርሻለሁ ተብላ እንድትነገራት ካንደበትህ አፈቅርሻለሁ የሚለው ቃል ትፈልጋለች ነው ያልኩኝ። ምንድን ነው እንደዚህ የምትንጫጩት ማለት ነው እንዴ? ስድብ ምን አመጣው? ለምንድን ነው የምትሳደቡት? ለሀይሚ እኮ የእናንተ ስድብ ምንም አይጠቅማትም። እንደውም ምክር ብትሰጧት እንደ ሴት እንደ ህት ወንድ ልጅ እንዴት መያዝ እንዳለባት። ምክንያቱም ስለምታፈቅረው ለምታፈቅረው ሰው መስዋዕት መክፈል አለባት። እስከዛሬ የገነቡት ፍቅር የሆነ ቴዲ መንገደኛ መጥቶ ታዲያ መበጥበጥ አለባቸው? ብሩኬ በጣም ነው የደብረው። ትላንት የልጁ ልጁ ራሱ ስታይሉ አኳኋኑ ማለት ነው ስርዓት ራሱ ክብር ራሱ አልሰጠውም። እሷም ደግሞ ከቴዲ ተደረባ ነበር ስትናገረው የነበረ ብሩኬ። እንዲ ብሩኬ በዚህ ደረጃ ምን ማውራት አልነበረባትም። እሷ ማክበር አለባት። እኔ ላይ በጣም ተንጫጫችሁ ኮሜንተሮች ማለት ነው። እንዴ እኔ የምላርጋችሁ ሆ ሀይሚና ብሩኬ ተከባበሩ፣ በመሀላችሁ ሰዋት አስገቡ። ከሌላ ዩቱበሮች ትምህርት ውሰዱ። በቃ ሁለታችሁ ብቻ ለተመልካች ክብር ይኑራችሁ። በቃ ሌላ ሰው አታስገቡ ነው የእኔ ምክር፣ እንጂ እናንተ መጥታችሁ መሰድቡኝ፣ እኔ ምን አደረኩ? ወይስ በግድ ሀይሜን እንድጠላት ፈልጋችሁ፣ ከሀይሚ ጋር በቃ እንድንባቀስ ፈልጋችሁ ነው። እኔ ሀይሚ አልጠላትም። እኔ ሀይሚ አክብሬ ነው የጠየኳት በቃ ለብሩኬ ክብር ስጩ። ወንድ ልጅ ሲከበር ነው ደስ የሚለው። የማንም መንገደኛ ትሄድ የሚባለው ትላንት መጣና ታዲያ ብሩኬ መሰደብ የምናቃለበት፣ እንዲ ጭራሽ እኮ ሊደበድበው እኮ ምንም አልቀረውም። ደግሞ አንቺን ቢወድሽ አንቺን ቢያፈቅድሽ በዚህ ገብቶ በዚህ ወጥቶ እናንተ አታዩም። እንዲ ማየት አለባችሁ እኮ መጀመሪያ እኔን ከመናገራችሁ በፊት ትላንትና ሀይሚ አጥፍታለች። የፈለገ ሀይሚ የምትወዷት ልጆች ብትሆኑም ስለምትወዷት ብቻ ጥፋቷን መሸፈን የለባችሁም። ግልጽ ግልጽ ነው። ሰው ከወደዳችሁ ከነ ንፍጡ ችግሯንም መጥራት አለባችሁ። ስትሳሳት ሀይሚ ተሳስተሻል ብላችሁ እንደ እህት መምከር አለባችሁ እንጂ ከነ ጥፋቷ፣ አዎ ከነ ጥፋቷ ልትወዷት ትችላላችሁ። ዛሬ ካልታረመች እች ልጅ ነገ ትዳሩ ስትገባም ባለቤቷ የትዳር አጋሯ የልጆቿ አጋር ክብር ላይኖራት ይችላል። ተመልከቱ ሚዲያ ላይ የምናየው ማለት ነው። ምንም ክብር የሚባል የላቸውም። ከባሎቻቸው ለባሎቻቸው ሪስፔክ አይሰጡም። እንዲህ እኛ ከእነሱ ምንድን ነው የምንማረው? ብሩኬ በጣም ነው የሚወዳት። በጣም ነው የሚሳሳላት። ቀማሟ እያለኮ ነው የሚጠራት። እሷ ማክበር አለባት። ችግር ካለባት ደግሞ ከሰው ከሰው ሳይሆን የሱን ችግር መስማት ያለባት ከራሷ ነው ከራሱ ነው። በቃ ያለፈ ታሪኩ ነው ስላለፈ ታሪክ እያነሱ መጨቃጨቅ እኔ ሀይሚ ትክክል ናት ብያ ላስበም። አሁንም ቢሆን በቃ ያለፈ ታሪክ አልፏል። በፈረሰ ቤት ሌላ ቤት አይሰራም። በቃ አዲስ ቤት ነው የሚገነባው ስለዚህ ያለፈን ታሪክ እያነሱ መወቃቀስ የባሰ ሌላ ሰው ማስገባት በፍቅር ላይ ሌላ ሰው መጨመር እኔ ደስ አይለኝም። ምክንያቱም ብሩኬና ሀይሚ በጣም ከማከብራቸው ዩቱበሮች የመጀመሪያ ልጆች ናቸው። በጣም መወዳቸው ቦታ የምሰጣቸው ልጆች ናቸው። ብዙ መስዋዕት የከፈሉ ልጆች ናቸው። የሰው ልጅ መነሻውን መርሳት የለበትም። ሀይሜ አሁን ብዙ ፈላጊ ቢኖርሽም፣ ትላንትና አብሮሽ የነበረ በችግርሽ ብዙ ነገር ስትሆኝ ስትታመሚ በጣም ብዙ ነገር ከጎንሽ የነበረ ብሩኬ ነው። ዛሬ ፌመስ ስለሆንሽ፣ ታዋቂ ስለሆንሽ፣ ሀብታም ስለሆንሽ ሁሉም አለውልሽ ሌልሽ ይችላል። ገብቶሻል አይደለም? ስለዚህ በመሀላችሁ ሰው አታስገቡ ነው እንጂ እኔ ሀይሜን ጠልቼ ምናምን ነገር ከሀይሜ ልታያይዙኝ ግን የሄዳችሁበት መንገድ ዴ እኔ ሀይሚ መጥፎ ሰው ናት አላልኩም። ክብር ይኑርሽ ለፍቅረኛሽ። በቃ ፍቅረኛሽ ነው ኮ ይፋ ወጥቷል። ምንም መሸፋፈን ምናምን አያስፈልግም። ብሩኪያ ፍቅርሽ ያለው እስከሚልሽ መጠበቅ የለብሽም። በቃ ከአንደበቱ ማውጣት አይችልም፣ በተግባር እያሳየሽ ነው። ዴ እኔ በጣም ነው ያናደዳችሁኝ። ደግሞ መጥታችሁ ሳደባላችሁ እንዲህ እኔ ቤት እኔ ሰደብ አልፈልግም ከእናንተ እንኪ ሰላምታ ምባባል ሰው አይደለሁም። እሺ እኔን መስደብ የለባችሁ። እኔ እንደ ተመልካች ግዴታዋ ነው ሀሳብ መቀበል። ምክንያቱም የምታሳየን ሪያክሽን ወይ የምታሳየን አክት ደስ አይለው። ልጁ ምን ያርጋት ከዚህ በላይ። በጣም እሽኮለል ያርጉኛለች ከምር። እኔ በጣም ነው እውነት፣ ትናንት በጣም ነው የተሰማኝ። እኔም ባይ ነው የመጣው በቃ፣ የሆነ እንደ አረ አንዳንድ እኮ ምን ፈልገሽው ነው? ወይ አንዷ ደግሞ ምን አለሽ ፈልገሽው ነው? ምን አንቺ ስለምትፈልግው ነው የፈለኩት መሰለሽ? እኔ የራሴ ህይወት ያለኝ ሰው ነኝ። እሺ፣ ግን ሚዲያ ላይ የወጣ ነገር ፈትፍተን መናገር መብት አለን እንዴ? ደግሞ አንቻት ምርጭልኝ። ምን የኔን ፍላጎት ኦ ጉድ እኮ ነው ፈልገሽው ነው አንቺ ያሰብሽው አንቺ ስለምትፈልጊው ልጁ እኔ የምፈልገው መሰለሽ? ፈልገሽው ነው ወይ ብለሽ የጥያቄ ምልክት አድርገሽ ላክሽልኝ። ዋይ ተፋቱኝ ተፋቶኝ በቃ አትሳደቡ፣ እኔ ስድብ አልፈልግም። እሺ ሀይሚና ብሩኬ እንዲጣሉ አልፈልግም። ተከባብረው ፍቅራቸው እንዲቀጥሉ ነው የምፈልገው። ኢቭን ደግሞ ተጋብተው ልጅ ወልደው ማየት እፈልጋለሁ። በግዳ ካ የሀይሜ ጠላት ልታረጉኝ ረ መቼም ማይሳካላችሁ ይሁን ቃ ሀይሜን የሰደብኳት ምናምን ነገር አድርጋችሁ ኮ ነው የጻፋችሁልኝ ረ አንዳንድ ሰው ተንኮሉ ይህን መቼም ቢሆን ከሀይሚ አልጣላም። እሺ ሀይሜ በጣም መወዳት በጣም ማከብራት ልጅ ናት። የእሷን ስኬት የምፈልግ ወደፊት ትልቅ ቦታ ምጠብቃት እኔ በሷ ብዙ ትምህርቶች እየተማርኩ የመጣው ሰው ነኝ። ደግሞ ከየት መጣሽ ላወላ ይሄ አዲሱ ቤቴ ነው። ባይዘው የበፊቱ ቤቴ ከፈለጋችሁ ስሜን ሰርች አርጋችሁ መግባት ማየት ትችላላችሁ። ሲጀምር ደግሞ ለእናንተ ማብራራት አይጠበቅብኝም። ኔ ምንነት ከየት እንደመጣው ምን ዚ እንዴ ሰውን በግድ ከሰው ካልተጣላሽ እንዴ ሆ ጉድ እኮ ነው። እንደ አንዳንድ ሰው አመል አለበት ካልተሳደበ በቃ፣ ወይም አለማየት ማለፍ አፏ ልትከፍት ትፈልጋለች። እንዴ፣ ብዙ ናቸው። ምን አንድ ብቻ ሶስት ነው አራስ፣ በጣም ብዙ ናቸው። አፋቸው የከፈቱ ተረጋጉ። ለማንኛውም ደግሞ እኔን ተረጋጊ ትላላችሁ እንዴ? የራሳችሁ መጀመሪያ ተረጋጉ፣ በስሜት ሳይሆን በስሌት